የሳይበር ደህንነትን ለማረጋገጥ ዓለም አቀፍ ቅንጅታዊ አሰራርን ማጠናከር እንደሚያስፈልግ ተገለጸ። ሶስተኛው ዓለም አቀፍ የሳይበር ደህንነትና ዲጂታል ትራንስፎርሜሽን ኮንፈረንስ በአዲስ አበባ እየተካሄደ ነው። አዲሱ ዳዊት ተጨማሪ ያለው ሶስተኛው የሳይበር ደህንነትና ዲጂታል ትራንስፎርሜሽን ኮንፈረንስ በአዲስ አበባ በመካሄድ ላይ ይገኛል። በኮንፈረንሱ ከሀገር ውስጥ የሚመለከታቸው ተቋማትን ጨምሮ አህጉርና ዓለም አቀፍ የሳይበር ደህንነት ባለሙያዎችና ኃላፊዎች ታድመዋል። በመድረኩ ላይ የመክፈቻ ንግግር ያደረጉት የኢትዮጵያ ሳይበር ደህንነት አሶሴሽን ፕሬዝዳንት ዶክተር ብርሃኑ በየነ ይህ ኮንፈረንስ በዲጂታል ዓለም ውስጥ ለምንገኝ ለሁላችንም አስፈላጊነቱ የጎላና ወሳኝ ነው ብለዋል። የኮንፈረንሱ ዋና ዓላማም የልምድ ልውጦችን በማድረግ በሳይበር ደህንነት ዙሪያ የቀጣይ ተግባራትን ለመቀየስ ነው ብለዋል። ከዚህ ንትን ኤክስፔክት የምናደርገው ለሚቀጥሉ ዓመታት በጣም እያደገ የመጣውን የሳይበር ጥቃት ለመቋቋም የሁሉም ኃላፊነት ስለሆነ እና ሁላችንም አንዱ ብቻውን መዳን ስለማይችል ሁላችንም ተጠቂ ስለምንሆን በምን መንገድ መተባበር እንችላለን የሚለውን የልምድ ልውውጥ ለማድረግ የተገኙ ቤስት ፕራክቲስ መጠቀምና ወደፊት ደግሞ ከዓለም አቀፍና ከሀገር አቀፍ በዚህ ዙሪያ ከሚሰሩት ጋር እንዴት እንተባበር የሚል ነው። በመጨረሻም በሀገራችን የሳይበር ሰኩሪቲ ፖስቸር የተለያዩ ድርጅቶች ምን ላይ ነው ያለውን የሚለውን በትብብር ጥናታዊ ሰርቬ ምናምና ጥናት ለማድረግና በሚቀጥለው አመት ዓመታዊ ጉባኤ ስለሆነ የት ላይ እንዳለን የትብብር እንትኑ ምን ያህል እንዳስገደን የምንገመግበት ይሆናል። የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትር ዴኤታ ፎዚያ አሚን በበኩላቸው ኮንፈረንሱ ከእውነት ባሻገር ማኅበራዊና ኢኮኖሚያዊ እንቅስቃሴዎችን በዲጂታል ትራንስፎርሜሽን በማገዝ ዘላቂ እድገትን ለማረጋገጥ መሰረት የሚጥል ነው ብለዋል። ላይክ ወይም ፒፕል ኤንድ ኦርጋናይዜሽን ፊል ሴኩር አባውት ዘይ ዲጂታል ኢንጌጅመንት እየተነቃቃ ያለው ዲጂታል አሰራር የሳይበር ደህንነትን ይፈልጋል። እያደገ ያለው የዲጂታል ኢኮኖሚ ደግሞ የተረጋጋ የሳይበር ስነ ምህዳር እና ደህንነትም ሚኖረው ዘንድ በጋራ በቅንጅት መስራትንም ይጠይቃል። በመሆኑም የግል ተቋማት፣ ምሁራንና ማህበረሰቡ አለም አቀፍ አገር አካላትን ከመንግስት ጋር በጋራ መስራት ይጠበቅባቸዋል። ኮንፈረንሱም በጋራ ለመስራት የሚያስችሉ ልምዶችን የምንለዋወጥበትና ውጤታማ ተግባራትን የምናሳይበት ይሆናል። አለም አቀፍ የቴሌኮሚኒኬሽን ዩኒየን የአፍሪካ ዳይሬክተር ኢማኑኤል ሚናሴ በአፍሪካ ዲጂታል ኢኮኖሚና ማሳለጫው ሳይበር ወሳኝ የእድገት መሳሪያዎች ናቸው ብለዋል። የሳይበር ደኅንነት በአፍሪካ ቅድሚያ የሚሰጠው የሁሉ አቀፍ ደኅንነት መሰረት ነው። በተለይ እያደገ ለመጣው የዲጂታል አገልግሎት ቁልፍ ጉዳይ ነው። የዲጂታል ኢኮኖሚው ዘርፍን ለመጠበቅና አስተማማኝ ለማድረግም እንዲሁ። በመሆኑም ኢትዮጵያን ጨምሮ በአፍሪካ ዲጂታል ኢኮኖሚን እየተገበሩ ላሉ ሀገራት የሳይበር ደኅንነታቸው ተጠብቆ አስተማማኝ ለማድረግ በጋራ መቆም ይገባናል። ኮንፈረንሱ ለሁለት ቀናት የሚካሄድ ሲሆን በባለሙያዎች ጥናታዊ ጽሑፎች ቀርበው የልምድ ልውውጦችም ተካሄደው ቀጣይ የትኩረት አቅጣጫዎች የሚለዩበት ይሆናል።